የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጣቸው ተነገረም። ኢትዮጵያ በነዳጅ ምርቶች ላይ ከፍተኛ ግብር መጣል ልትጀምር ነው። ውጊያ ባለባቸው አካባቢዎች ታዳጊዎች ለሴተኛ አዳሪነት መጋለጣቸውን ጥናት አመላከተም። ሚኒስተሩ የኤርትራን ወደብ ከኤርትራ ፍቃድ ውጭ መጠቀም እንደማይቻል ገለጹም። ትራምፕ ለመካከለኛው ምስራቅ አዲስ መፍትሄ ማምጣታቸውን አስታወቁም።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። በኢትዮጵያ በነዳጅ ምርቶች ላይ ከፍተኛ ግብር መጣል ልትጀምር ነው። በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተባለ። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰማ። ይህ አዲስ ግብር 15 በመቶ የተጨማሪ ሴት ታክስ ቫትና 15 በመቶ የኤክሳይዝ ቀረጥ የሚያካትት መሆኑን ሚኒስትሩ ገልጿል። ይህ እርምጃ በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመላክቷል። ሚኒስትሩ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠዋል። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኝበታል። እንዲሁም አማራጭ አነስተኛ ታክስ እና የቅድመ ግብር ክፍያ በተመሳሳይ መልኩም በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ለመረዳት ተችሏል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ ክብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል። ውጊያ ባለባቸው አካባቢዎች ታዳጊዎች ለሴተኛ አዳሪነት መጋለጣቸውን ጥናት አመላክተም። በአማራ ክልል ላለፉት ሁለት ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች የክልል ከተሞች በመሄድ በሴተኛ አዳሪነት እንደሚሰማሩ ጀንደር ኤንድ ኦደለሰንስ ግሎባል ኤቪደንስ የተሰኘ ዓለም አቀፍ የጥናት ቡድን አስታውቋል። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ፣ በትግራይ፣ በሶማሌና በአፋር ክልሎች ግጭትና ድርቅ ባሉባቸው አካባቢዎች በሚኖሩ 20 ሺህ ሴቶች ላይ የተደረገ መሆኑና የልጅነት ጋብቻን ጨምሮ ፆታዊ ጥቃት በከፍተኛ መጠን እንደጨመረ መረጋገጡ ተመላክቷል። ኢትዮጵያ የሴቶችን ማህበራዊ ቅንጅት ትመራለች በሚል መሪ ቃል ላለፉት አምስት ዓመታት በወጣት ሴቶች ላይ ትኩረቱን አድርጎ ሲሰራ የነበረው ፕሮጀክት የመዝጊያ ፕሮግራም ላይ ጥናቱን ያቀረቡት የምርምር ተቋሙ የኢትዮጵያ ተወካይ ዶክተር ወርቅና አበበ ናቸው። በአማራ ክልል ደቡብ ጎንደር ዞን አምስት ወረዳዎች ውስጥ ካሉ ስልሳ ሰባት ቀበሌዎች ናሙና መወሰዱን የተናገሩት ዶክተር ወርቅና በቀበሌዎቹ ላለፉት ሁለት ዓመታት ትምህርት ቤቶች ሙሉ በሙሉ ተዘግተው መቆየታቸውንና ከዘጠና በመቶ በላይ የሚሆኑ ተማሪዎች ከትምህርት ገበታቸው ውጭ ለመሆን መገደዳቸውን ገልጸዋል። ሚኒስትሩ የኤርትራን ወደብ ከኤርትራ ፍቃድ ውጭ መጠቀም እንደማይቻል ገለጹም። ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉ የኤርትራ ውጭ ጉዳይ ሚኒስትር ተናግረዋል። በኒውዮርክ እየተካሄደ ካለው የተመድ ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎችም እንደሚከናወኑ ይታወቃል። ከእነዚህ መካከል የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነው። በዚህኛው ስብሰባ ላይ ንግግር ካደረጉት መካከል የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ አንዱ ናቸው። በንግግራቸውም የባህር በር ያላቸው ሀገራት ጎረቤቶቻቸውን ለማሰለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብርን በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባውም አስታውቀዋል። መተማመን የሚገነባው ደግሞ አገራት እርስ በርሳቸው ነፃነታቸውን፣ የግዛት አንድነታቸውንና ግዴታቸውን በተመለከተ ሲከባበሩ መሆኑን አስረድተዋል። አቶ ስማን በንግግራቸው ሲቀጥሉም ኤርትራ ሉዓላዊ የባህር ጠረፍ ያላት ሉዓላዊ ሀገር ስትሆን ወደቦቿን ብሔራዊ ሀብቶቿ ናቸው ናቸው። ወደብን የመጠቀም ማናቸውም ጉዳዮች የሚወሰኑትም ኤርትራና እሷ የመረጠችው ጋር በሚያደርጉት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም ባህር ኃይል እንደማትፈቅድ አስታውቀዋል። የባህር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይንም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ህግ የሚመራ መሆኑንም አስረድተዋል። ሚኒስትሩ ጨምረውም ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍታዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው። ለህጋዊ የንግድ ስርዓት ወደቦቿን ክፍት ማድረጓንም ትቀጥላለች ሲሉ ገልጸዋል። የ1997 የኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጣቸው ተነገረም። በአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤት ለተመዘገቡ የ1997 ተመዝጋቢዎች በዚህ ዓመት ቤት እንደሚሰጣቸው ተሰምቷል። በመጀመሪያው ዙር የኮንዶሚኒየም የምዝገባ ወቅት ተመዝግበው ከ20 ዓመታት በላይ ቤት የጠበቁ ተመዝጋቢዎች የያዝ ነው የ2018 ዓ ም የመጨረሻ የጥበቅ ዓመታቸው መሆኑ ተነግሯል። ከከተማ አስተዳደሩ ቤቶች አስተዳደርና ልማት ቢሮ የሰማነው መረጃ እንደሚጠቁመው በሺዎች የሚቆጠሩ የ1997 ተመዝጋቢዎች በዚህ ዓመት የቤት ባለቤት ይደረጋሉ ተብሏል። ከተመዝጋቢዎቹ መካከል አብዛኞቹ በተለያዩ ዙሮዎች በወጡ እጣዎች የመኖሪያ ቤት ባለቤት የተደረጉ ሲሆን ከ ስምንት ሺህ በላይ ተመዝጋቢዎች ግን ለቤት ከተመዘገቡ 20 ዓመታት አልፏቸዋል። የተመዝጋቢዎች ቁጥር በኮሪደር ልማት ምክንያት በልማት ተነሽ የሚወሰዱ በመኖራቸው ለቀሩት ደግሞ በግልና በመንግስት አጋርነት ከሚገነቡ ቤቶች ለመንግስት የሚደርሰውን ድርሻ ለመስጠት ተወስኗል ተብሏል። የኮንዶሚኒየም ጉዳይ የብዙዎች ጥያቄ በመሆኑ ቢያንስ የመጀመሪያ ዙር ተመዝጋቢዎቹን ሙሉ በሙሉ የቤት ባለቤት በማድረግ ወደ ቀጣይ ተመዝጋቢዎች መሸጋገር እንደሚገባም በመሪዎች ደረጃ ስምምነት መኖሩን ላቦል ዜና የደረሰው መረጃ ያሳያል። መንግስት ቀጣይ አቅጣጫውን የቤት ልማት በማድረግ የዜጎችን መኖሪያ ቤት ጥያቄ ለመመለስ መወሰኑን በተደጋጋሚ ገልጿል። ከዚሁ ጋር በተያያዘ ባሳለፍነው ሳምንት መስከረም 14 ቤቶች ቢሮ የገቡት የ1997 የኮንዶሚኒየም ተመዝጋቢዎች ኮሚቴዎች ከወይዘሮ ቅድስት ወልደ ጊዮርጊስ ጋር መወያየታቸው ተገልጿል። በውይይቱም ላይ ወይዘሮ ቅድስት ችግሩን አውቀዋለሁ፣ ብዙዎች በቡድንም በግልም እየመጡ አነጋግረውናል ያሉ ሲሆን፣ ስለዚህ ችግራችሁን አውቀዋለሁ ጠቅላይ ሚኒስትሩም ሲናገሩ እንደሰማችሁትና እንደምታውቁት በዚህ አመት የመንግስት ትኩረት ቤት ግንባታ ላይ ነው። በመሆኑም በተያዘው እቅድ መሰረት ከአንድ ሚሊዮን በላይ ቤቶች ግንባታ በመከናወን ላይ ይገኛል። ከዚህ ውስጥ 90 በመቶ የሚገነባው አዲስ አበባ ነው። ስለዚህ ይህን ያህል አመት ታግሳችኋል፣ እና ይህችን አመት ደግሞ መታገስ አያቅታችሁም። በዚህ አመት ጥያቄያችሁ ምላሽ ያገኛል በማለት አስደሳች ምላሽ መስጠታቸውን ኮሚቴው አሳውቋል። ትራምፕ ለመካከለኛው ምስራቅ አዲስ መፍትሄ ማምጣታቸውን ገለጹ። ለመካከለኛው ምስራቅ ቀውስ አዲስ ነገር አምጥቻለሁ ጠብቁኝ ሲሉ ትራምፕ አስታውቀዋል። ፕሬዝዳንት ትራምፕ በማህበራዊ ሚዲያቸው ላይ ለመካከለኛው ምስራቅ ቀውስ የሚሆን አዲስ የመፍትሄ ሀሳብ ይዞ መምጣታቸውን ገልጸዋል። ይህ እቅዳቸው ለየት ያለ ከመሆኑም በላይ ለመጀመሪያ ጊዜ የሚቀርብ መሆኑን አስረድተዋል። መፍትሄውም በቅርብ ተግባራዊ እንደሚያደርጉት ገልጸው ይህ እቅድ መካከለኛው ምስራቅን ታላቅ የሚያደርጋት እውነተኛ እድል ነው ብለዋል። ፕሬዚዳንት ትራምፕ ይህንን እቅድ ይፋ ያደረጉት ከእስራኤሉ ጠቅላይ ሚኒስተር ጋር ውይይት ከማድረጋቸው በፊት ነው። በዛሬው ዕለት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ዋይት ሀውስ እንደሚጓዙ የተያዘላቸው ቀጠሮ ያሳያል። ፕሬዚዳንት ትራምፕ በተመድ ጠቅላላ ጉባኤ ከበርካታ የሙስሊም ሀገራት መሪዎች ጋር የተናጠል ውይይት ያደረጉ ሲሆን በወቅቱ ለጋዛ መፍትሄ ያሉትን ሀሳቦች ች መለዋወጣቸው ይታወሳል ትራምፕ ካቀረቡት ሀሳብ መካከል የታገቱት እስራኤላውያን በሙሉ እንዲለቀቁና ከሐማስ ውጭ የሆነ አስተዳደር በፍልስጤን መልሶ ግንባታ እንዲያካሄድ የሚሉ ይገኙበታል እንዲሁም ዌስት ባንክን እስራኤል መጠቅለል እንዳትችል የሚገልጽ እቅድ መሆኑን ዘገባዎች ገልጸው ነበር አሜሪካ የፕሬዝዳንቱን ቪዛ ልትሰርዝ ነው የአሜሪካ የውጭ ጉዳይ ሚኒስትር የኮሎምቢያን ፕሬዝዳንት ጉስታቮ ፔትሮን የጉዞ ቪዛ እንደምትሰርዝ አስታወቀች። ፕሬዝዳንቱ በኒውዮርክ ከተማ በተካሄደ የፍልስጤም ደጋፊ ሰልፍ ላይ ተገኝተው ባደረጉት ንግግር የዩናይትድ ስቴትስ ወታደሮች የፕሬዝዳንት ትራምፕን ትዕዛዝ እንዲሽሩ ጥሪ ማቅረባቸውን ተከትሎ ነው። ይህ እርምጃ የተወሰደው የውጭ ጉዳይ ሚኒስትር በማህበራዊ ሚዲያ ኤክስ በአሰራጨው መግለጫ የኮሎምቢያው ፕሬዝዳንት ቀደም ሲል በኒውዮርክ ከተማ ጎዳና ላይ በመቆም የአሜሪካ ወታደሮች ትዕዛዞችን እንዲሽሩና ሁከት እንዲቀሰቅሱ አሳስበዋል ብለዋል ክሎም በዚህ አሳፋሪና ሁከት ቀስቃሽ ድርጊታቸው ምክንያት የፔትሮን ቪዛ እንሰርዛለን ሲል አስነብቧል። ፕሬዚዳንት ፔትሮ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት በአሜሪካ የነበሩ ሲሆን ሰልፍ ላይ ባደረጉት ንግግር ዓለም አቀፍ ኃይል በጋዛ እንዲገባ እንዲቋቋም ጥሪ ያቀረቡ ሲሆን የአሜሪካ ወታደሮችም ጠመንጃችሁን በሰው ልጆች ላይ አታንሱ በማለት አሳስበዋል። የኮሎምቢያው ፕሬዝዳንት በበኩላቸው ቪዛቸው በመሰረዙ አልተጨነቅኩም ሲሉ ውሳኔውን አጣጥለውታል። በተጨማሪም የአውሮፓ ዜግነት እንዳላቸው በመጥቀስ ቪዛ እንደማያስፈልጋቸው ገልጸዋል። ይህ እርምጃ በአሜሪካና በኮሎምቢያ መካከል ያለውን ግንኙነት ውጥረት ውስጥ የከተተው ሲሆን በተለይም ኮሎምቢያ ለመጀመሪያ ጊዜ በግራ ዘመም መሪ ስር መመራቷን ተከትሎ ውጥረቱ እየጨመረ መምጣቱን የዓለም አቀፍ ጉዳዮች ታዛቢዎች ይናገራሉ።